ሀዋሳ ከተማ ካላት ተፈጥሯዊ ሀብት በተጨማሪ ውበትና ጽዳቷ ተመራጭ የቱሪዝም መዳረሻ አድርጓታል። በዚህም የከተማዋን አረንጓዴ ልማት ጽዳትና ውበት ጠብቆ ለማስቀጠል የሲዳማ ክልል ከተማ ልማትና ኮንስትራክሽን ቢሮ የከተሞች የአረንጓዴ መሰረተ ልማትና ውበት አስተዳደር መመሪያ አውጥቷል። መመሪያውን አስመልክቶ መግለጫ የሰጡት የሀዋሳ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ምርጫዬ የደመቀ ከተማ አስተዳደሩ የአዋሳ ከተማን ለኑሮ፣ ለቱሪዝም፣ ለንግድና ኢንቨስትመንት ያላትን ምቹነት ለማስቀጠል በቁርጠኝነት እየሰራ መሆኑን ገልጸዋል። እንደምታወቁ ከተማችን ሀዋሳ ውብ፣ ጽዱ፣ ማራኪ ለቱሪስት እንዲሁም ለነዋሪዎቿ ምቹ የሆነች ተፈጥሮ ያደላት ከተማ መሆኗ ይታወቃል። ከተማ አስተዳደሩ ይህንን ውበትና ጽዳት ለማስቀጠል ዘርፈ ብዙ ስራ እየሰራ ነው። እንደዚህም ሲባል የከተማዋን ቀጣይ ልማትና የልማት ግቦችን ከዳር ለማድረስ ከሚሰሩ ስራዎች አንዱ የከተማ ውበትና ልማት ስራ። ይህ የከተማ የውበትና ልማት ስራ በፊት ከነበረው በተወሰኑ ጉዳዮች አካባቢ የህግ ማስከበር ስርዓቱን እንደዚሁም በመመሪያ ላይ የተጠቀሱ ጉዳዮች ወደ ህግ ማስከበር ስርዓት ለመግባት ስለሆነ በከተማ የሚኖሩ ነዋሪዎች ሁሉ ከዚህ በታች በሚዘረዘሩ ጉዳዮች ላይ ጥንቃቄ እንዲያደርጉና ከከተማ አስተዳደሩ ጎን ለመቆም እንዲችሉ መልእክትም ጭምር ለማስተላለፍ ነው። መመሪያው በከተሞች አረንጓዴ ልማት አስተዳደርና በደረቅ ቆሻሻ አያያዝና አወጋገድ ላይ የሚስተዋለው ክፍተቶችን ለማስተካከል መውጣቱን የገለጸው ኃላፊው በመመሪያው የወጡ ህግና ደንቦችን ተፈጻሚ ለማድረግ በትኩረት ይሰራል ብለዋል። አንደኛ ማንኛውም ነዋሪ ከመኖሪያ ቤቱ ፊት ለፊት ሀያ ሜትር አካባቢ ያለውን ስፍራ ማጽዳት ጽዱና ውብ ማድረግ ይጠበቅበታል ለድርጅቶችና ለተቋማት ሲሆኑ ደግሞ እስከ ሀምሳ ሜትር ማጽዳትና ለከተማዋ ውበት መስራት መቻል አለባቸው። ሌላው የቆሻሻ አያያዝና አወጋገድ ስርዓት ነው። ቆሻሻን መለየት የሚበሰብስ የማይበሰብስና እንዲሁም አደገኛ ቆሻሻ ብሎ መለየት ያስፈልጋል። እነዚህን ተቋማትም ግለሰቦችም ለይቶ ለሚያስወግዱ ማህበራት ጭምር ይሄ ህግ ተፈጻሚ የሚሆን ነው የሚሆነው በከተማዋ ለውበትና ጽዳት በተሰሩ ስራዎች ላይ መተኛት፣ መራመድና መረጋገጥ እስከ እስራት የሚደርስ ቅጣት አለው ያሉት አቶ ምርጫዬ የንግድ ፍቃድ ሳይኖራቸው ባልተፈቀዱ ቦታዎች ላይ ህገወጥ ንግድ የሚሰሩ ሰዎችም ይህ መግለጫ ከወጣበት እለት አንስቶ ከድርጊታቸው እንዲቆጠቡም አሳስበዋል። ከህግ ማዕቀፍም የተቀመጠው ነገር አንደኛው የሞተ እንስሳን ባልተፈለገ ቦታ በአረንጓዴ ስፍራዎች ላይ መጣል የሚያስቀጣ። ለዚህም የተቀመጠው የገንዘብ መቀጫው መጠን እስከ አስር ሺ ብር መሆኑን ህብረተሰቡ ሊገነዘብ ይገባል። ሁለተኛው ባልተፈለገ ቦታ በተለይም በአረንጓዴ ስፍራዎች ላይ መቀመጥ፣ መተኛት፣ መረማመድና መረጋገጥ ከአንድ ሺ እስከ አምስት ሺ ብር ከግለሰብ ጀምሮ የሚያስቀጣ መሆኑን ህብረተሰቡ ሊገነዘብ ይገባል። ሶስተኛ ጉዳይ ቆሻሻን ያለ አግባብ ማስወገድ ወይም በመኖሪያ ቤት አካባቢ ማከማቸት እስከ አምስት ሺህ ብር ቅጣት እንዳለው ህብረተሰባችን ተገንዝበው እንድጠነቀቅ ከወዲሁ ጥሪውን ማስተላለፍ ፈልጋለሁ። ሌላው ህገ ወጥ ንግድ ነው። ህገ ወጥ ንግድ በመንገድ ዳርቻዎች ላይ ባልተፈለጉ ስፍራዎች ላይ የህገ ወጥ ንግድ ማድረግ እስከ አምስት ሺህ ብር ቅጣት አለው። ከዚህም በተጨማሪ ስድ እንስሳትን በከተማ መሀል እንዲሁም በመንገድ ክፍፋይ በአረንጓዴ ልማት ስፍራዎች ላይ መልቀቅ ከ አንድ ሺህ ጀምሮ እስከ አምስት ሺህ ብር በአንድ እንስሳ ቁጥር እንዳለው ጥብቅ መልእክት ለማስተላለፍ ነው የሚፈልገው። በመጨረሻም በመመሪያው የወጡ ህግና ደንቦች ተፈጻሚ እንዲሆኑና ህግ ተጥሶ ሲገኝም ጥቆማ በማድረግ ከከተማ አስተዳደሩ ጎን በመቆም የከተማዋን ልማትና እድገት እንዲያፋጥኑ ለሀዋሳ ከተማ ነዋሪዎች ጥሪ ቀርቧል።